ሰላም፣ የቻናላችን ተከታታዮች በዚህ ቪዲዮ ስለ ግሳት ወይም ደግሞ ማግሳት እንመለከታለን። ቻናላችንን ሰብስክራብ ማድረግ እንዳይረሱ። ማግሳት ከላይኛው የጨጓራ ክፍል ወይም ደግሞ ከታችኛው የምግብ ቱቦ ወደ አፍ የሚመጣ አየር ነው። ይህም ደግሞ ምግባችንን ከአየር ጋር ስንውጥ፣ ሶዳ ያለባቸው መጠጦችን ስንጠጣ፣ እንዲሁም ደግሞ አልኮል ነክ የሆኑ መጠጦች ስንጠጣ የሚከሰት ነው። ምግብ ከበላን በኋላ እስከ አራት ጊዜ እስከ አራት ጊዜ ቢያገሳ ምንም ችግር የለውም። ነገር ግን ከዛ በላይ ከሆነ የሚከተሉት ችግሮች ተከስተዋል ማለት ነው። አንደኛ የጨጓራ አሲድ ወደ ምግብ ቱቦ መጥቷል ማለት ነው ሁለተኛ የምግብ አለመፈጨት ተከስቷል ማለት ነው። ጨጓራ በተለያዩ ምክንያቶች ተቆርቷል ብለን መገመት እንችላለን። በባክቴሪያ ምክንያት የጨጓራ ቁስለት ተከስቷል ማለት እንችላለን ማለት ነው። ይህ እንግዲህ ሚሆን የሚችለው አራትና ከዛ በላይ ማቀሰት ሲኖር ነው ማለት ነው። አላስፈላጊ የሆነ ግሳትን ወይንም ማስፋትን እንዴት ማስቆም እንችላለን? አንደኛ ቀስ ብሎ መመገብ፣ ይህም ከምግብ ጋር የሚገባ የአየር መጠንን ይቀንሳል ማለት ነው አበባ ጎመን ጎመን ባቄላ እና የወተት ተዋጽኦ የሆኑ ምግቦችን መቀነስ። ይህም በጨጓራ ውስጥ የሚከሰተውን የጋዝ መጠንን ይቀንስልና ማለት ነው። ሌላኛው ማስቲካ ማኘክን መቀነስ፣ ሲጋራ አለማጨስ፣ ግብል ልመትን ለመጨመር ከተመገቡ ከሰላሳ ደቂቃ በኋላ የዝንጅብል ሻይ መጠጣት፣ እንዲሁም ደግሞ ትንሽ የሆነ እንቅስቃሴን ማድረግ። የጨጓራ ባክቴሪያና ተዛማጅ የሆነ የጨጓራ ህመም እንዳይኖር ለማወቅ ህክምና ተቋም በመሄድ ክትትል ማድረግ የሚኖራችሁ ማንኛውም ሀሳቦች ኮመንት ላይ ያስቀምጡ። የበለጠ መረጃ ለማግኘት የጠራሱ ስጥራት ደግሞ ደግሞ ሐኪሞቻችንን ማማከል ይችላሉ። ቻለን ሳበት